ታይሚንግ ጠብቁሽ፣ እንዴ ትቀድዳለች እንዴ? ተዘጋጆች ቅጣቸው ያስገባላል። ገደል ነው ምናስገባል

ይላቷታም እ አንደኛ ቅጣት ኮልጌት ትቀቢያለሽ። አንደኛ ቅጣት፣ ሁለተኛ ቅጣት በርበሬ በጥጠሽ ትመጫለሽ። አንደኛ ቅጣት፣ በርበሬ የላችሁ ቦስ ኮልጌት ትቀቢያለሽ። ይሰማላ አንደኛ ቅጣት፣ በዋይ ፐርፊቱ አንተ ተረጋ፣ ምንድን ነው

ምን የሚለውን ዝፈን ምትችለ? የህፃን ልጅ መዝሙር የኬጅ መዝሙር። ወንድም ያቆሚ፣ ወንድም ያቆሚ

አሳየው ላላየው እዚያ ጋር ምን ይላል? ምን ይላል ብሩክ? ዩዘርዬ የታላችሁ አልሚዬ ዩዘር መ አረ ዮኒ ላክስ ድረስ በኋላ ድጋሚ እንስቃለን። አደር አሳየው ላሳየው የት ገቡ ቤተሰቦቻችሁ? ተስፋ ቆረጡብረአ አላት ሲወሰድ ሊያዩ

ታዝለውና በፎጣ አንዱን ታዝለውና በፎጣ ሱሩሩ ትለዋለህ። ይሄ ውስኪ ያልቅ። አሁን ነው የምትስቀው፣ ቅድም አይደለም ሁለተኛ ቅጣት ደግሞ ማለት ነው፣ እኔ የአህያ ድምፅ ከፍትላችሁና ትንከባለላላችሁ። ቮይስ እኔ ከፍታለሁኝ። እሺ፣ እሺ፣ አኪ። ቴንክ ዩ ሶ ማች፣ በጣም አመሰግናለን። ሶስተኛ ቅጣት ደግሞ ማለት ነው፣ ፊታችሁን ዱቄት ትቀቡና ትልቁን ፊል ወይኔ ጉድ! አኪ ገደሉ፣ አኪ ገደሉ። ናላይላ ይለ እግዚአብሔር

ምን በሚቀጥለው ምን ይሻላል? ጋሽ መቶ መቶ ጋሽ መቶ መቶ አንድ ኮፊያ ምናችን ተወሰደ። በእናታችሁ ሰባቱ